ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ ሁሌም ለእናንተ የአማርኛ ትምህርቶችን እያደረሰ ይገኛል። አማርኛ ብቻ ሳይሆን እንግሊዝኛ፣ ሂሳብና ሌሎችንም እየሰጠን እንገኛለን። ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እኛን ማናገር ትችላላችሁ። እናንተ በሚመቻችሁ ሶሻል ሚዲያ በሚመቻችሁ ታይም እንሰጣለን። እንዲሁም ቪዲዮ እንዲደርሳችሁ ሁሌም ላይክ፣ ሸርና ሰብስክራይብ ማድረግ እንዳትረሱ። ዛሬ ቀጥታ ወደ ትምህርታችን እንሄዳለን። እዚህ ጋ እ ብለን እንጀምራለን። እ ን ን ዴ ት ት እንዴት ይላል። እ ን ዴ ት እንዴት ነ ነ ሽ ሽ ሲነበብ ምን ይላል? ነሽ ይላል፣ ነሽ። እዚህ ደግሞ ቤ ቤ ዛ ዛ ሲነበብ ቤዛ ይላል፣ ቤዛ። አጠቃላይ ገጣጥመት ስናነበው ደግሞ እንዴት ነሽ ቤዛ ይላል፣ እንዴት ነሽ ቤዛ። እዚህ ጋ ደግሞ ምላሽ ጥያቄና ምላሽ ቢሆን ደ

ሰለለ ሞ ሞ ን ሲነበብ ምን ይላል? ሰለሞን ይላል። ሰለሞን አጠቃላይ ደህናነኝ ሰለሞን። እዚህ ጋር ሰለሞን የተባለ ሰው ቤዛን እንዴት ነሽ ቤዛ አላት። እንዴት ነሽ ቤዛ? እዚህ ጋ ደግሞ እሷ ምናለች? ደህና ነኝ ሰለሞን የሚል ምላሽ ሰጠች ማለት ነው። እዚህ ጋ ደግሞ ቤ ቤተሰብ ቤተተሰሰብ ሰ ሰ ላ ም አጠቃላይ እዚህ ቤተሰብ ይላል። ይሄኛው ደግሞ ሰላም ሰላም ና ና ቸ ቸ ው ው ናቸው ይላል ስናነበው ቤተሰብ ሰላም ናቸው። ቤተሰብ ሰላም ናቸው የሚል ጥያቄ ጠየቃት ማለት ነው። ከዛ እዚህ ጋር ደግሞ መልሱ ምን ይሆናል? ሰሰላም ሰላም ይላል ና ና ው ው ናቸው ስለዚህ ምላሹ ምን ሆነ? ሰላም ናቸው ው እዚህ ጋ ቤተሰብ ሰላም ናቸው ብሎ ነው። እዚህ እዚህ ጋ ደግሞ እሷ እሷ ምን አለች? እሱ ሰላም ናቸው ብላ መለሰችለት። ኦኬ እዚህ ጋ ደግሞ ስ ስ ራ ራ ስናነበው ምን ይላል? ስራ ይላል። ስራ እ እ የ የ ሰ ራ ሽ ሽ ስነበ ምን ይላል? እየሰራሽ ይላል። እየሰራሽ ነው ነው ስራ እየሰራሽ ነው አለ ማለት ነው። ስራ እየሰራሽ ነው ኦኬ። ከዛ እዚህ ጋር እሷ ደግሞ የምትበለው አ አ ወ ወ አዎ ይላል አ ወ እ እ የ ሰ ሰ ራ ራ ሁ ሁ እየሰራው ይላል የሰራ ሁ ነ ነ ው ነው ነው ሲነበብ ምን ይላል? አዎ እየሰራው ነው። ላል አዎ እየሰራው ነው ምን ነበር ያላት ስራ እየሰራች ነው አላስለያ ከዛ ሷ ደግሞ መለሰች አዎ እየሰራ ነው ይላል። ኦኬ እዚህ ጋር እንግባ። ም ም ን ን ሲነበብ ምን ይላል? ምን ምን አ አ ይ ይ ነ ነ ት ት ሲነበብ ምን ይላል? አይነት ይላል አይነት። ስ ዚጋ ስራ ስራ ይላል ስራ ነ ነ ው ው ሲነበብ ነው ይላል አጠቃላይ ምን አይነት ስራ ነው ይላል። ምን አይነት ስራ ነው ከዛ ምላሹ ማ ምን ይሆናል? የየ ድ ድርር ጅጅ ት ት ሲነበብ ምን ይላል? የድርጅት ይላል። የድርጅት ስ? ራ ስራ ስራ ነ ው ው አጠቃላይ ስናነበው ምን ይላል? የድርጅት ስራ ነው ይላል። የድርጅት ስራ ነው ይሄው። እዚህ ጋ ምን አይነት ስራ ነው ነበር ያለ። እዚህ ደግሞ የድርጅት ስራ ነው። ኦኬ። እዚህ ጋ ደግሞ የ የ

ሰሪ የምትሰሪ ይላል። አጠቃላይ ስናነበው ደግሞ የት ነው የምትሰሪ ብሎ ጠየቀ ማለት ነው። የት ነው የምትሰሪ ተብሎ ይነበባል። ኦኬ። እዚህ ጋር ስንገባ ደግሞ አ አ ዲ ዲ ስ ስ ሲነበብ ምን ይላል? አዲስ አዲስ አበባ አዲስ አበባ ነ ው ነው አዲስ አበባ ነ ነው ጋ ደግሞ አዲስ አበባ። ለዛሬ ያለን ትምህርት ቤተሰቦች ቀጣይ ደግሞ አማርኛ በእንግሊዝኛ የሆነውን ትምህርት ይጀላችሁ እመጣለሁ። እስከዚያው ድረስ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። እንዲሁም ትምህርቱን ኦንላይን ለምትማሩ ከታች ባለው ስልክ ቁጥር እየገባችሁ እኛን አናግሩም። ኢሞ፣ ዋትሳብ፣ ቴሌግራም እንዲሁም ሌሎች በሚመቻችሁ ሁሉ እኛ እየሰጠን እንገኛለን። መልካም ጊዜ። ቻው።